አቤት ብሩኬማ ማለት ነው። አይሚን ሲያት እኮ ማለት ነው። ቤተሰቦቼ በፍቅር አይን እኮ ነው፣ በቃ ስስት እያለ አይን አይኗን ነው የሚያየው። እኔ ኮ ይገርመኛል። እውነቴ እንምላችሁ ና። አይሚቸው የእኔ ቀበል ደግሞ ፍክር ትያለች ነው፣ እያማረባት ነው። ና የእኛ ድምቀቶች ማለት ነው። አብቡልን። ገና ታዳጊዎች እኮ ናቸው፣ ገና ገና ገና ገና ትልቅ ደረጃ የሚደርሱ ይትውን በአንድ እግር ማቆም የሚችሉ ናቸው። ና በተለይ ደግሞ ብሩኬን እራሱ የወለደች እናት እንዴት የታደለች ናት! ይሁም በዚህ ዘመን አስባችሁታል። ቤተሰቡን የሚያከብር እናቱን የሚወድ ትትን ነው ፍቅርን ደግሞ በቃላት ሳይሆን በተግባር የሚያሳይ ኤ ለአምስት ደቂቃ ምናምን የማይቸኩል ምርጥ ልጅ እግዚአብሔርን ብሩኬ ታጋሽ በቃ እንጃ ቅመሟም እንደዛው የጋሽ ልጅ ማለት ነው። ጣፋጯ ሀይሚቾ የየን ወድ በጣም ነው የምንወድሽ። ትንሽ እዩዋ ማለት ነው ፍቅራችሁ ያበብለናል። ዛሬ ደግሞ ቤተሰቦች አዲስ ነገር ይኖራል ብሎትናል፣ ብሩኬ በሚስታ ዩቲዩብ ቻናል ተናግሮ ነበረ። ምንድን ነው አዲስ ነገር? እንደ እግዚአብሔር ፍቃድ ሰሞኑን አዲስ ነገር ይኖራል ብሏል ብሩኬ መችም። አዲሱ ነገር ሰሞኑን በጉጉት የምንጠብቀው ነን እኛ። መዳም ቅመሞች አንፋታም። ብዙዎቹ ደግሞ በኮሜንት የሆነ ሰዓት ድንቅ አርጋችሁ የመዳም ቅመሞች ማለት ነው። ይዛችሁት ነበረ። ብሩኬ ለሀይሚ ቀለበት አድርግላት እያላችሁት ነበረ እና የጊዜ ጉዳይ እና ጊዜ እየጠበቀ ይመስለኛል እሱም ደግሞ አሁን አሁን ሊያሳካው በቃ ሊያሳካው ነው። ብሩኬ ሊያፈነዳው ነው። በእርግጥ ያው ብሩኬ ከድርጊት ከቃል በላይ በድርጊት እያሳየ ነው ለሀይሚ ያለውን ቦታ፣ ሀይሚ ምናል እንደሚያፈቅራት እያሳየን ነው ግን ቢሆንም ሀይሚቸው ደግሞ ልቧ ተረጋግቶ እንዲቀመጥ ሀይሚንም ብሩኬንም የሚሉትም ካሉ ብሩኬንም የሚያፈቅር ካለ ሀይሚንም የሚከጅል ካለ ያው ያብቅቷል። የተዘጋ ነው እንዲባል ለሀይሚዬ ቀለበት ብታደርግላት ሁላችንም ደስ ይለናል። ያንን ደግሞ ያው እንደ እግዚአብሔር ፈቃድ በቅርቡ አዲስ ነገር ይኖራል ብሏል ብሩኬ። እሱንም የምንጠብቅ ይሆናል። ዛሬ ደግሞ ያው ቤተሰቦች ምን አለ ምንድን የሚለውን አብረን በተለመደው ሰዓት በሚመጡበት ሰዓት የምና ይሆናል ማለት ነው። ሀይሚቾ የእኔ ቅመም ማለት ነው። መኪና ውስጥ የሌለ እንዴ! በአንገት ማውጫ ሁሉ አለው። ያኔ ትዝ ይላችኋል። ሩታ ለካ ሩታ በዚኛው ነው። የቡሪኬ ደግሞ በላይ ነው። በቃ በላይ ነው። ሀይሚቾ ያው ገቢ ነው፣ የሀይሚ ነው ብሏል። ቡሪኬ ማለት ነው ገቢ ነው የገቢና ወንበር የሀይሚ ብቻ ነው። የሀይ የሚነካ አይደለም፣ የንግስቷ ነው ብሏል። ትናንትና በሚፍታ ሚዲያ ገቢና ወንበር የሀይሚ ብቻ ነው፣ የንግስቷ ብቻ ነው ብሏል። እና እንዴ ደስ እንዳለኝ እንደዚህ ሲል በቃ እንደዚህ ነው በቃ እንዲ ቁርጥ ነው። እና ሀይሚቸውን የምትሳደቡ ካላችሁ ቁረጡ። ብሩኬ ጥግ ድረስ ነው ሀይሚ የሚወዳት እውነት። አትድከሙ፣ አትሳደቡ። በቃ እንዴ እነሱን ያገናኛቸው ፈጣሪ ነው በቃ እናንተ ደግሞ ቡርኬንም ወደዳችሁ ሀይሚን የምትወዱ ሃይሚና ቡርኬ መሀል ለመግባት የምትፈልጉም ቀዳዳ የለም እኮ በቃ። ቡርኬም የተማረ የሰለጠነ ነው፣ የዚህ ዘመን ወጣት ነው። ሀይሚቾውም የተማረች የሰለጠነች ናት፣ የዚህ ዘመን ወጣት ናትና በር መክፈት አይችሉም። ይጋጫሉ፣ ግን ይፈቱታል። መለያየት የለምና የቡርኬ ሃይሚ አፍቃሪ ጠጊዛችሁ ቆማችሁ ማየት ብቻ የት እንደሚደርሱ እና ቤተሰቦች፣ ዛሬ ደግሞ አዲስ ነገር አለ ብለዋል ሁላችንም። በጉጉት የምንጠብቀው ነው በሀይሚ ዩቱብ ቻናል ነው። በዚህ አጋጣሚ ማለት ነው ግን አዳዲስ ገቢዎች ካላችሁ ነት ሀይሚን ሰብስክራይብ አድርጓት ስ ሁለት መቶ ሺ ትግባ ስ በእውነት እሷ ራሱ እኮ መግባት የምትችል ልጅ ናት እና ሁለት መቶ ሺ ምን አላት ለሀይሚቹ የሰው መውደድ የሰው ፍቅር ላላት ልጅ ሁለት መቶ ሺ አይደለም ከዛም በላይ ይገባት ነበረ እና እሷንም እስ ሁለት መቶ ሺ አስገቧትእና ሰብስክራይብ እያደረጋችኋት ከዛ የእሷንም እንግዲህ ብሩኬ ሰርፕራይዝ አይቀርመችም። ሁለት መቶ ሺህ ከገባች ያደርጋታል ቃል ገብቷልና ሰብስክራይብ አድርጓት፣ ቅመሟንም ማለት ነው ቤተሰቦቼ።